እኔ እና አንተ አሁን ከዚህ በፊት አብረን ሆነን ስለ እነሱ የምናወራው ነገር አለ። አሁን ደግሞ አንተ ልዩነት ፈጥረ ስለ አንድ ሰው ብቻ እንድትጨነቅ አልፈልግም። እሱ ያለችውን ነገር ሰምቻለሁ። እሷ ናት እኮ የምታውቀው ነገሩ የብሩኬ ና የሀይሚ ነው አደል? ያ ነገር አንተ ስለ ሀይሚ አይመለከትህም። ፍፄ አንተም ብሩኬ ላይ እንደዚህ ጣታችሁን አቀሱ። ምንም ተጨባጭ ማስረጃ በሌለበት ምንም ነገር የሚታይ ነገር በሌለበት ሁሉም ሰው ብሩኬ ነው የሚናገሩ። ከሀይሚ ጋር ታረቁ። ሀይሚ ጋር እስክታረቁ ድረስ እኛ ማስታረቃችንን አናቆምም። ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው እየመጣን ነው። ሁልጊዜ በሰላም ባይሆንም እየተፈጠረ ያለው ነገር ትንሽ ቢደብርም፣ ግን ደግሞ ያለውን ነገር እስኪፈታ ድረስ እኛንም ትጠይቁናላችሁ እኛም ደግሞ ለእናንተ የመመለስ ግዴታ አለብን። የምትጠይቁንን አድርጉ የምትሉንን ነገር መተን በካሜራ ነው እና ልናግራችሁ የምንችለው ሌላ አማራጭ የለንም። ለዛ ነው ካሜራ ይዘን የምንመጣው። እና ዛሬ በሄኖክ ቤት ነው የመጣሁት። ታውቃላችሁ፣ ጓደኛዬ ነው አብረን ብዙ ብዙ ነገር እያደረግን ነበረ በጣም ብዙ ነገር አብረን እየሰራን በቃ አለ አይደለ፣ አሪፍ ጊዜ እያሳለፍን ነበረ። ግን ደግሞ ትላንትና ያየሁት ቪዲዮ ትንሽ ደብሮኛል። አልደበረኝም አልልም፣ ትንሽ ደብሮኛል። እና ደግሞ እንዲህ እንዲሳሳትብኝ አልፈልግም። ነገሩ ላይ ሌላ ነገር አስቦም ይሁን በመጥፎም አስቦ ይሁን አላቅም፣ ብቻ ግን እንዲህ እንዲሆን አልፈልግም። እንዲሳሳት አልፈልግም። ጓደኛዬ ነው፣ ሲሳሳት መምከር አለብኝ። እኔም ሲሳሳት የሚመክረኝ ጓደኛዬ ነው። ሳጠፋ፣ ቢቸግረኝ፣ ባጣ የሆነ ነገር እንኳ ብሆን ቀድሞ ሊደርስልኝ የሚችል ጓደኛዬ ነው እና እኔ የምፈልገው እሱ እንደዚህ አይነት ነገር ውስጥ ገብቶ ጥፋቱን እንዲያረም ፈልጋለሁ። አጥፍቷል፣ አላጠፋም አልልም፣ የማየውን ነገር ነው ያለው። ግን ደግሞ ምናልባት ባለማወቅም ይሆናል አንዳንዴ ሳናስበው ብዙ ልናወራቸው የምንችላቸው ነገሮች አሉ። እኔም ከዚህ በፊት የሆነ ነገር ሳላስብ ብዬ የሆነ ሰው ላይ የሆነች ትንሽዬ ነገር ጭሬ ነበረ። አውቃለሁ አንዳንዴ ለንሳሳት እንችላለን እና እኔ ደግሞ አሁን ማወቅ የምፈልገው ያንን ነገር አውቆ ነው ወይስ ሳይፈልገው ነው እንደዛ አይነት ነገር ያለው ብዬ አሰብኩኝ። ያንን ነገር ደግሞ እሱን ጠይቄ ነው ላውቅም የምችለው ላይክ እንደዛ እንዲል አልፈልግም ብሮኬና ሀይሚ መሀል ጓደኛቸው ነው፣ የቅርብ የሚባል ጓደኛቸው ነው። ከብሩኬ ጋር ብዙ ነገር ያሳለፉ ጓደኛሞች ናቸው። ሜቢ በዚህ ነገር ባይሆን በሌላ ነገር ከጎኑ ቢሆን ደስተኛ ነኝ። ግን ደግሞ በብሩክና በሀይሚ መሀል እኔ ካንተ ጎን ነኝ ካንቺ ምናምን እንዲባል አልፈልግም። ሁለቱም አንድ ናቸው። ብሩኬ ስሙ ካለ ሀይሚ ያለች ሀይሚ ስሟ ካለ ብሩክ ያለ አብረው የሚጠሩ ሰዎች ናቸው። አብረው እስከ ዛሬ የመጡ ሰዎች ናቸው። እኔም የሚያስጠላኝና በጣም የሚደብረኝ አንድ ነገር ቢኖር መሀል ላይ መከፋፈል የሚባል ነገር ባይኖር ደስ ይለኛል። ምንም በቃ ይሆናል አይደለ? ሁለቱ መሀል እኛም ሆንን ኦዲየንስ፣ እናንተን ብትሆኑ እንድትከፋፈሉ የሆነ ሳይድ እንድትይዙ አንፈልግም። ይሄንም ቢሆን ያን ነገር እንዳያደርገው ነው የምመክረው። ያ ነገር ለማንም አይጠቅምም። የሆነ ነገ ከነጎዲያ የሆነ መቀያየም ይመጣልና ሁለቱም መሀል ሆነን ያለውን ነገር ከሁለቱም ጎን ሆነን ማሰብ ነው እንጂ አለብን። በአንደኛው ሳይድ ሆነን ስለ አንዱ እንጂ ልንጨነቅ የምንችለው ስለ ሌላኛው ልናስብ አንችልም። ና ይሄን ትላንትና አጥፍቷል አላጠፋም አልልም። ከአንተ ጎንነኝ ምንም ነገር ቢፈጠር ማለት የለበትም። ላይክ ሀይሚም እህቱ ናት በጣም ለእሱ ያውቀዋል ይሄን ነገር እኔ ያልናገረውም ራሱ ያውቀዋል። ምን አይነት ሴትም እንደሆነች ያውቃል። ሁለቱ መሃል ላይ እንደዚህ አይነት ክፍተት ሲፈጠር እኛንን እነሱን ማስማማት ያለብንና የሆነ ሳይድ ይዘን ሳይሆን ሁለቱም ጋር ሁለቱንም ማዳመጥ ይኖርብናል። ለአንደኛውን ብቻ አዳምጠን ከመጣን ለአንዱ እናደላለን። ላይክ ሁለቱም ጎን ሆነን ሁለቱ የሚሰማቸውን ነገር ማድረግ ነው ያለብን። ላይክ እኔም ከዚህ በፊት ስል ነበረ ላይክ በቃ መናገር ያለብንን ነገር ጥፋተኛ ከሆነ የሆነ ሰው ጥፋቱን መናገር። በቃ ሌላ ነገር የለም። በቃ ጥፋተኛ ከሆነ ጥፋተኛ ነው። ይሄን ነገር ብታደርግ ነገ የተሻለ ነገር ሊሆን ይችላል። ትንሽዬ ነገር ነው። አሁንም እንዲ እየረዘመ ሌላ ሌላ ነገር ይዞ እየመጣ ያለው ትንሽዬ ነገር ነው። አይታችኋል። መነሻው ምን እንደነበረ እናውቃለን። ግን ደግሞ አሁን ላይ በቃ አለ አይደለም፣ የሚደብር ነገር ውስጥ ነው ያለ። ነው እኛ ራሱ ማይሆን ነገር ውስጥ እየገባን ነው። ሄኒም ጓደኛዬም እንደዚህ አይነት ነገር ውስጥ እየገባ ነው። እንዲህ ደግሞ እንዲፈጠር አልፈልግም። ያስጨንቀኛል። የጓደኛዬ ነገር እንደዚህ አይነት ነገር እንዲያስብ አልፈልግም። ሀይሚንም መረዳት ይኖርበታል። ብሩኬንም መረዳት ባለበት መንገድ እንዲረዳው ፈልጋለሁ እና ሁለቱ መሃል ልዩነት እንዲፈጠር አልፈልግም። እኛም እየለፋን ያለ ነው ያንን ልዩነት ለማጥበብ ነው እንጂ ልዩነቱን ለማስፋት አይደለም። እና ብቻ ግን ለማንኛውም ጠርቼዋለሁ ይህን ነገር ለጠይቀው ግልጽ እንዲያደርግልኝ ይፈልጋለሁ። እናንተም ይህንን ነገር መስማት ትፈልጋላችሁ፣ ብዙ አይቻለሁ፣ ሜንሽንም እያደረጋችሁኝ ቲክቶክ ላይ ምናምን አይቻለሁ። ያው ይሄን ነገር ማስተካከል የሚችለው ራሱ ነው ሲናገረው ነው እና ልናቅ የምንችለው እኔም ልጠይቀው እፈልጋለሁ ምን አስቦ እንደሆነ። ላይክ ማድረግ የለበትም ከጎኑ እንዲለይ አልፈልግም፣ ግን ደግሞ ከሱ ብቻ ጎን እንዲሆን አልፈልግም፣ ከሀይሚም ጎን እንዲሆን እፈልጋለሁ። ሀይሚም ሰው ያስፈልጋታል፣ የሚረዳት ሰው ያስፈልጋታል። ስለ አንድ ሰው ብቻ አይደለም መጨነቅ ያለብንና ስለ ሁለቱም መጨነቅ አለብን። ስለ ሁለቱም ያገባናል ብለን ስለ ሁለቱም ነው እንጂ ማውራት ያለብን፣ አንዱን ብቻ ይዘን አንዱን ብቻ ማዳመጥ እንደዚ አይነት ነገር እኔ ለእኔ ጥሩ አይደለም። እንደ ሰውኛ ስናስበውም የትኛውም ሰው ጎጂ የሚሆን ተጎጂ የሚሆን መጠየቅ አለበት። እንደዛ ነው የማስበው እኔ። እና ከሁለቱም ሳይድ ቢሆን ደስ ይለኛል፣ ሁለቱንም መረዳት ቢችል ብቻ እጠርቼዋለሁ። ይሄንን ነገር ለእናንተም ለቤተሰቦች ግልጽ እንዲያደርግ እፈልጋለሁ። ግልጽ መሆንም አለበት። እናንተም ትፈልጉታላችሁ? ብቻ ለማንኛውም ጠርቼዋለሁ። ይመጣል፣ ይህንን ነገር ግልጽ አድርጎ ይነግረናል ብዬ አስባለሁ። እስኪመጣ ትንሽ እንጠብቀው

ያለ ካሜራ ደግሞ የኛ ግንኙነት ይደብራል እኮ ካሜራ መኖር አለበት የትኛውንም ነገር ለቤተሰብ ማሳየት መቻል አለበት አንተ ቤት ነው ያለሁት እና ወታጀራ ያለ ወታጀራ ያለ ማንድ ላይ ከመጣ እና እንዴት ነሽ? ሰላም ነው ቶሎ ወደ ጉዳይም አልገባው፣ አውቄ ነው አለሳልሽ ነው ገባውና፣ ቤተሰቦች ሌላ ነገር እንዳይመስለኝ በፍቅር ነው ማውራት ያለብን። እንዴት ነሽ? ሰላም አለኝ ነው። አገልግሎት አሪፍ ነው። እንግዲህ ሰፊውን የኢትዮጵያ ሕዝብ እያገለገልን ነው በትጋት። ትንሽ ደብሮ አይነጣ እንዲ ደብረ አልፈልግም። ብቻ ግን ይህን ነገር ስጠይቀን ያው ግልጽ ማድረግ አለብህ። በጣም ብዙ ሰው እየተናደደብ ነው እና ደግሞ እንደዚህ አይነት ነገር እንዲፈጠር አልፈልግም። በቃ አይደለ አሉ የምንላቸው ቤተሰቦች ከተናደዱብን ሰው አይኖረንም። እና ደግሞ በዛ በትናንት በተፈጠረው ነገር ደግሞ የሆነም ሰው ይከፋል። ገብቷል። አንተ እኔ አሁን ያንን ነገር ለጠይቀም የመጣሁት አንድም ለዛ ነው። ነገሩን ግልጽ እንድታደርገው ፈልጋለሁ። ሰው በሌላ ነገርም ተረድቶት ይሆን። ወይም ነገሩን አውቀ ከሆነም ግልጽ እንድታደርገው ፈልጋለሁ። ገብቷል ምንም ግልጽ ትላንትና ይወለ እኮ ማድረግ ስላለብኝ ነው እንዳይደብረ መደረግም አለበት እንደዚህ አይነት ነገር አንተ ላይ እንዲፈጠር አልፈልግም። ሰው በሌላ ነገር እንዲረዳህም አልፈልግም። ጓደኛዬ ነህ። የአንተ ነገር ያስጨንቀኛል። የሆነ ሰው አሁን ለምሳሌ እኔ አውቃሃለሁ፣ ስላንተ ባህሪ ያውቃለሁ ያንን ባህሪ ደግሞ ሰው በሌላ ነገር ተረድቶት ሌላ ነገር አንተ ላይ እንዲፈጠር አልፈልግም። እሱ ልክ ነህ ፍፄ፣ ግን አንዳንዴ ሰው የሚረዳውን ነገር ይሄ የሚሰማውን ነገር ብቻ ነው እንትን የሚለው ገብቷል። ልክነ የሆነ ሳይድ የያዝኩ ይመስላል፣ ግን ደግሞ ፐርሰናል አላደረግኩትም ምንም ነገር። ቅንጭብ ቅንጭብ አድርገው ባወጡት ቪዲዮ ነው ሰው እንደዚህ ሌላ የቻለው እና ሙሉን ቁጭ ብለው ቢያዩ እኔ ያወራሁት ብሩኬን ነው አይደል? በትላንትናው ቪዲዮ ነው ይሄ ሁሉ ነገር የተፈጠረው። አንተም የደበረህ ያልኩትን ነገር ቁጭ ለቪዲዮውንም ካየኸው እኔ ካንተ ጎን ነኝ። ብሩኬን ስለው ምንም ነገሩ ውስጥ ስትገባ ከሀይሚ ጋርም ሁንክ ከሌላም ሰው ጋር ሁንክ የትኛውም ጎኑን ካንተ ጋር ነኝ። ግን ደግሞ አድቫይዝ ማድረግ ብዬ የመከርኩትን ምክር ሰው አልሰማሁም። ካንተ ጎን ነኝ ማለቴ በቃ አንተ ሀይሚን ተለያት ከሌላ ሰው ጋር ሁን ማለት አይደለም። ካንተ ጎን ነኝ ማለቴ ምንም ነገር ላይ ብትሆን ጓደኛዬ ነው። ሚዲያ ስለሆን አይደለም ፍፄ፣ ታውቃለህ። አንተም እርስ በርስ እንዴት እንደምንሆን ታውቃለህ እንጂ ሳይድዥ ሳይሆን። ከሀይሚ ጋር ታረቁ፣ ሀይሚ ጋር እስክታረቁ ድረስ እኛ ማስታረቃችንን አናቆምም። እናንተም ወደ ራሳችሁ የተመለሱ እያለኝ ነበር፣ አናቆምም ብያለሁ። ግን አንዳንድ ጊዜ እኛ እናውቃለን የሚሉ ሰዎች በቃ ቆርጠው ባወጡት ነገር ነው ይሁሉ የተፈጠረው እንጂ ሌላ ምንም እኔ ምንም ሁሉም ሰው ብሩኬ ነው የሚናገረው። ሁሉም ሰው ብሩኬ ላይ ነው የሚፈርደው እውነቱን በጣም ተቆርቆሬለት ምናም ምናም ምናም ለማለት አይደለም። ይሄ በጣም በቃ ለማሽቃበጥ አይደለም። እኔ ማሽቃበጥ አልወድም፣ ግን በቃ ሁሉም ሰው እሱን ነው የሚናገረው። እንደ ግልጹ ከሆነ ሁሉም ሰው ብሩኬ ላይ ነው የሚጮህ። አንተ ነጥፋተኛ አንተ ነጥፋተኛ አንተ እንደዚህ አደርገህ አንተ የሀይሚን የደስታ ጊዜ አበላሽተህ ምናምን ነው የሚለው። ገብተዋል። የሀይሚን ደስታ ማይፈልግ ነው የሚመስለው ብሩኬኑ። ጊዜ የሀይሚን ደስታ አትፈልግም፣ የሀይሚን ደስታ አትፈልግም። ማዘን ሁሉ ነገር እሱ ላይ ነው የሚወርደው። ገብተዋል ግን ወደዚህ ግን ስትመጣ አንተ ራስህ ታውቃለህ። ምን ያለ እሷ ደስታ እንደሚለፋ፣ ምን ያለ እርስ በርሳቸው ለደስታቸው እንደሚለፉ ታውቃለህ። አንተ እና አንዳንድ ሰዎች አሉ በቃ እንደዚህ ቪዲዮ እየቆረጹ እኛ ነው የምናስብላቸው እኛ ነው የምናውቀው ልክ በቃ እዚህ አጠገባችን ሆነው የሚኖሩ ወይም ደግሞ ኑሯችንን በካሜራ እንደዚህ በሲሲ ካሜራ፣ ይሄ መንገድ መቆጣጠሪያ ካሜራዎች ልክ እንደዛ የሚቆጣጠሩ ነው የሚመስላቸው ገብቷል። እኔ ስጠራኝ እንደዚህ አይነት ነገር እንደሆነ አልገመኩም። ለምሳሌ ግን ደስ ብሎኛል ስለጠራ፣ ምክንያቱም ማንም ሰው ስለ እኔ የተለየ አንደርስታንዲንግ እንዲኖሩ አልፈልግም። ይህንን ስል ማንንም ፈርቻ አይደለም፣ ግን ፍፄ፣ አንተም ብትሆኑ፣ ሁላችሁም ብትሆኑ ብሩኬ ላይ እንደዚህ ጣታችሁን አቀሱ። ብሩኬ ብሩኬ ብሩኬ አጥፍቷል፣ ብሩኬ አጥፍቷል፣ ብሩኬ አጥፍቷል ሁሉ የሚለው ገብቷል። እኔ አንተ ብለሃል እያልኩህ አይደለም። አይ ኖርማል ነው፣ ልክ ነህ። በቃ አይ እኔ አሁን ነገሩ ምንም ተጨባጭ ነገር አንተም ግልጽ እያደረክልኝ ነው፣ ችግር የለም። ሄኒ አይደለም እኔ አሁንም ቢሆን ይሄን ነገር እንድታቆም ነው የምነግርህ። እኔ እኔ እኮ እኔ አይደለም። አይ እየሆነ የሚጠቅም ነገር ሆኖ ቢሆን አሁንም እኔንም እኮ እያልከኝ ነው። ሄኒ እንዴ ምን ብሩኬን ተናገራችሁት እያልከኝ ነው። ሁሉ ሁሉም ሰው እኮ ብሩኬን ነው የሚናገረው። እኔ ግልጽ ሆኖ ማረው እኮ አንተ ስለ ሀይሚ አይመለከትህም። በደንብ ነው የሚመለከትህ። እና የሚመለከትህ ከሆነ እሷ ያለችው ነገር አታውቅም ነው። እሷ ያለችው ነገር ሰምቻለሁ። እሺ፣ እሷ ልክ አይደለችም። እሷ ውሸታምናት እያልከኝ ነው? ውሸታምናት አላልኩም። እሺ፣ ተጨባጩ ነገር ይውጣ በቃ እሷ ናት እኮ የምታውቀው። ነገሩ የብሩኬና የሀይሚ ነው አይደል እኮ። ያ ነገር ይውጣ። ያ ነገር ያልሰማ ሰው ለምንድን ነው አሁን ብሩኬ መናገር የምትችለው ሀይሚ ናት። ሀይሚ ቆብት አያገባኝም። ሀይሚ እንደፈለገች ታደርገው። ብሩኬ እኮ ግልጽ አይደለም እያልከኝ ያለኸው እኮ። አንተ እኮ ቆይ ስማ፣ ግልጽ አይደለም ለኛ ነገሩ። የምታውቀው ሀይሚ ናት። ገብቶሃል? ያጠፋውን ጥፋት የምታውቀው ሀይሚ ናት። ብቻ ግን ለማንኛውም ያለውን ነገር ግልጽ ብታደርግና እኔ ግልጽ ማድርግልህ፣ ፍፄ፣ እኔ እውነቱን ስነግርህ እኔ ወዳለው ጓደኛዬ ነህ በጣም። አሁን እኔ እንደዚህ የሆነ እንደዚህ ማሰብህ የጠራኸኝ የተፈጠሩ ውዥንብሮችን ለማስተካከል እንደሆነ ይገባኛል። ግን አንተ ለማስተካከል አይደለም ለማስተካከል ፍላጎት እኔ አይ እንደዛ አይደለም፣ በእውነት አይደለም። ለምሳሌ ፍፄ ሀይሚ ናት የነገሩ ባለቤት። ልክ ነህ፣ ነገሩን ምታቀውሱ አንተ ሀይሚ ናት። ግን ደሞ ባልተረጋገጠ ነገር ሀይሚ እንደፈለገች ታድርገው መብቷ ነው፣ የራሷ ሰው ነው። ግን ሌሎች ሰዎች በቃ ብሩክን መናገር ብሩክን መናገር አንተ እንደዚህ አንተ እንደዚህ ያንን ነገር ደግሞ ስል ብሩክ የምትሰሩ ሰዎች ስራ የለባችሁም ወይስ ቤተሰብ እናንተን አይደለም እናንተን ለመናገር አይደለም። የምትወዱን ምትደግፉ ጨረቃ ፋሚሊ እናንተን በፍጹም አይደለም። ግን ያለ ምንም ምክንያት ሰው የምትሳደቡ ምንም ነገር ሳታውቁ ሰው የምትናገሩ ሰዎች ነው ፍፄ፣ እውነት እንዴ? እኔ ከዛ አንጻር ነው እንጂ ሌላ ምንም አይደለም። አሁንም ቢሆን እኔ ከብሩኬ የትም አልሄድም፣ ከሀይሚም የትም አልሄድም። አብሬያቸው ነው። እስቲ የምትነጥሉኝ እንደው እናያለን። እንደዛ እንድትል ነው እንጂ መፈልጋው ብሩኬ ብቻውን ነው እየተሰደበ ሀይሚ እየተሰደበች አይደለም? ይሆነ ሀይሚ እየተሰደበች ሁለቱም እየተሰደቡ ነው እየተሰደቡ ነው። ግን ነገሩ ግን የባሰው ነው ደግሞ አሁን እንደዚህ የሆነ እንትን ባኒ ሳይድ ባኒ ዛሪፍ ነው። ሄኔ ሁለቱን ለማስማማት ፍላጎታችን ፍላጎታችን። እኔ ሄኔ አሁን ይሄን ነገር ነው እንድትተው የነገርኩ፣ እሱ ላይ ብቻ ፎከስ እንድታደርግ አልፈልግም። ሀይሚና ብሩኬ አንድ ናቸው። ነገ ከነገ ወዲያ ነገ ያው ነገ ከነገ ወዲያ ሰላም ይፈጥራሉ። የሆነ እንትን ባንል ሪከርድ ነው ይቀመጣል፣ ይቀመጣል። እኔም ሰላማቸው ነው የምፈልገው፣ እሱ ነው። ይሄን ጓደኛዬ ስለሆንክ ነው የምነግርህ፣ ለዛ ነው። እኔም እኮ ሰላማቸው ነው የምፈልገው። ሀይሚ የራሷ የሆነ እውነት አላት፣ ብሩክም የራሱ የሆነ እውነት አላት። በቃ እሱን እውነት ቁጭ ብሎ ሚኒና ብሩክን ለማስታረቅ ከካሜራ ውጪ ብዙ ነገር እያደረግን ነው፣ እናደርጋለንም ግን ደግሞ እኔ ያልኩት አይሚና ብሩኬ የተለያይተው ይኑሩ ወይም ምንትን አይደለም እነሱን ለመለያየት ምንም እና አሁን ግራ ያጋባይ ነው አሁን ለተመልካችም ግራ ያጋባ ነው ለኔም ግራ ያጋባ ምንድነው ግራ ያጋባው አንድ አንድ መልስ አንደኛ ይሆናል አይደለ ብሩኬ ጎን ነኝ ማለት እኮ ከብሩኬ ጎን ነኝ ማለት እኮ ጎንም አይወል ካይሚ ጎን ነኛል ካይሚን አልወዳትም ማለት አይደለም እኮ እኔ እኮ እንደዛ አይነት ነገር እያደረክ ነው እንዴ ብቻ ነው እየሰደቡት ያሉት እያልከኝ ነው አሁንም አሁንም ቢሆን ብሩኬን ብቻ እየሰደቡት አላልኩም፣ ግን ብሩኬን እንደዚህ የሚባል ነገር ለማናችንም ማንም ሰው ሰድቦ አይገባም። ይሄኒ ገብቷል። ለማናችንም የማይጠቅመን ነገር ነው እያደረገን ያለ ነው። እና ብሩኬን አሁንም ያለ ምክንያት ነው። እኔና አንተ አሁን ከዚህ በፊት አብረን ሆነን ስለነሱ የምናወራው ነገር አለ አሁን ደግሞ አንተ ልዩነት ፈጥረ ስለ አንድ ሰው ብቻ እንድትጨነቅ አልፈልግም። እኔ ስለ ሀይሚ የምጨነቃለሁ እኮ የምትጨነቅ ከሆነ ማለት ነው። ሀይሚም የሆነ የሆነ ሰንባዲ ይሰድባታል፣ የሆነም ሰው ይሰድባታል፣ ብሩኬም ይሰደባል። በቃ ላይ ሁለት ስለ ሁለቱም ነው እንጂ መጨነቅ ያለብህ አንዱን ሳይድ ይዘህ እሱ ላይ ጫና እየተፈጠረ ነው ይዘ ወይ አንተ በዛ ሰው ቦታ ሆነ እያሰብከው ስለሆነ ነው። በሀይሚም ቦታ ሆነ ብታስበው ሀይሚም የራሷ የሆነ በጣም ትልቅ ጭንቀት ውስጥ ናት። በጣም ብዙ ሰው ይሰድባታል። በጣም ብዙ ሰው የማይሆን የማይሆን ነገር ይላታል። ታውቃለህ እሱንም ያንን ነገር ደግሞ እያወቅ ላይክ እሱ ላይ ብቻ ነው ያ ነገር እየተፈጠረ ያለው ብለን እንድታስብ አልፈልግም። ይህንን ማለቴ እኮ ሀይሚ ላይ ይሄ ነገር እየተፈጠረ አይደለም ማለቴ አይደለም እኮ እኔ አሁን ሄኔ አሁን ለቤተሰብ ግልጽ እንድታደርግ የምፈልገው እኔ አሁን፣ እኔ ሌላ ነገር ውስጥም አንተን ማስገባት አልፈልግም የእውነት አይደለም። አይ እኛ ሰላማቸውን እንፈልግ ነው። እኔ እኔ አሁን በእንደዚህ አይነት ወይ ከአንተ ጋር ተገናኝተን ልናወራ አንችልም። አሁን እኔ ሰማኸኝ፣ ከነቆዳ የምንገናኝ ሰዎች ነው እኮ። እንደዚህ አይነት ነገር ደግሞ አንተ ላይ እንዲፈጠር አልፈልግም። እኔ እኮ ብሩኬ ጓደኛዬ ነው ታውቃለህ፣ አብሮ አደጌ ነው። ግን ደግሞ እኔ አሁን ለሱ እንኳን እንደዚህ አይነት ሳይ ዲጄ ለሱ እንደዚህ ሆኗል ምናምን አላልኩም። ላይክ በቃ ሁለቱም ቦታ ላይ ሆኜ ነው ማሰብ የምፈልገው አንተም እንደዛ አይነት ሰው ነው እንድትሆን የምፈልገው እንጂ አንድ ሰው ብቻ እየተጎዳ ነው፣ አንድ ሰው እየጎዳ ነው ብለን እንድታስብ አልፈልግም። ኖ እኔ እንደዛ አላልኩም። አሁን እኮ አሁን እኔ ግልጽ፣ በቃ ለኔ አሁን እኔ እየተረዳሁት ያለሁት እንደዛ ነው። ቤተሰብም እየተረዳ ያለው እንደዛ ነው። እንደዛ አይነት ደግሞ መረዳት እኛ ላይ ባትፈጥር ደስ ይለኛል ሄኒ። የእውነት የ አሁን እኔ አሁን እኔ ጓደኛው ነኝ ጓደኛው ነኝ። እኔ መች እንደዚህ አይነት ነገር ውስጥ እንደገባህ አላውቅም። እንደዚህ አይነት ነገር ውስጥ ደግሞ እንዳትገባ ነው ዛሬ የሚጠራው። እንደዚህ አይነት ነገር ውስጥ አንድ ጥያቄ ላንተ ልጠይቅህ፣ አንድ ጥያቄ በንጹህ ልብ መልስልኝ። እኔ አንድ ነገርን ተናገርኩ፣ የሆነ ነገርን ሊያወራ ይችላል። እንደየ አድማጩ ነው አይደል? አረዳዳችን ስለዚህ እኔ ያወራሁት ነገር ለአንተ ስተት ሊሆን ይችላል፣ ለሆነ ሰው ልክ ሊሆን ይችላል፣ ለእኔም ልክ ሊሆን ይችላል። አረል ፈጽም እንዴ ልክ አይደለም ይሄ ነገር ልክ ቢሆን እኮ አሁን ስማኝ፣ አሁን ስማኝ፣ ፖዘቲቭ ብንሆን ሁላችንም። እንደዚህ አሁን ለምሳሌ እንደዚህ በክፋት ያሰባችሁት ሰዎች ፖዘቲቭ አስተሳሰብ ቢኖራችሁ፣ እኔ ምንም ያለኩት ነገር የለም። ምንም በቃ ብሩኬን አትስደቡት ያለ ምክንያት። ምክንያቱ የምታውቀው ሀይሚ ናት። ሀይሚ እንደፈለገች ታደርገው፣ ግን ያለ ምንም ሳያጠፋ እኛ ምንም በማናውቀው ነገር እሱ ላይ ውርጅብኝ ውርጅብኝ ውርጅብኝ ሁሌ በመጣ ባልመጣ እሱን መናገር እሱን መናገር ተገቢ አይደለም። ለሁለቱ ሰላም እምስት ጋር ነው ያልኩት። ሌላ ነገር ውስጥ ገብቷል። አሁን ስለ ብሩኬ ብቻ እንድትጨነቅ አልፈልግም እያልኩ ነው። ብሩኬ ብቻ ነው ወይዬ፣ ስለ ብሩኬ ተጨነቅኩ ማለት ቆይ፣ ስለ አይም ያልጨነቅ ማለት ነው እና እያልክ ያለኸው። እኔ አሁንም፣ ይኸውልህ የምትናገረው ነገር ማወቅ አለብህ እኔ እኮ ያልኩትን ነው የማስረዳ እኮ ይኸውልህ የምትናገረው ነገር የምትናገረው ካፍ የሚወጣውን ነገር ካላገናዘብከው ሰው የሚረዳው በሌላ ነገር ነው። ሜቢ አንተ እያሰብከው ያለህ ማንም የፈለገው መረዳት ይችላል። ካሜራውን እናጥፋና ቁጭ ብለህ ማውራት ካሜራውን እናጥፋው፣ በግልጽ ቁጭ ብለን እናወራ። ይሄንን ነገር ቤተሰብም እና ቤተሰብ ፍፄ፣ እኔ ሁሉ ጊዜ እንድትረዳኝ፣ እኔ ፖዘቲቭ ነኝ ታውቃለን። ሀይሚና ብሩኬ ተስማምተው እንዲኖሩ ትዚ ላአልቡታጀራ ላይም ያ ልጅ እንደዛ ሲረብሽ የሀይሚን ስም ሲያነሳ እንዴት እንደሆንን ታውቃለህ። ሀይሚን ጠል አይደለሁም። ሀይሚን በጣም ነው መወዳ፣ ታውቃለህ። ግን ሀይሚን እንደምጠላ የምታስቡ ሰዎች ይመቻችሁ፣ ቀጥሉበት። እኔ ግን ሀይሚን በጣም ነው መወዳት፣ እሷም ታውቃለች። ግን ደግሞ ብሩኬን እንደዚህ ያለ ምክንያት አትናገሩት፣ ማለት ምንም በማታውቁት ነገር ሰው መሳደብ አትችሉም። በቃ ይሄ ግልጽ ነው። ምንም በማታውቁት ነገር በቃ ካሜራውን አጥፋ አጥፋውና ቁጭ በላን እንደ እናንተ ነው። አጥፋው በቃ።